ሰበር ዜና መስከረም 21 2018 ጤና ይስጥልኝ አድማሽ ተመልካቶች፣ እንደምን አረፈዳችሁ። የሰዓቱን አበይትና ሰበር ዜናዎች ይዤ ቀርብ ያለው በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። በወሎ ከባድ የተባለው ትንቅንቅ አሁንም እንደቀጠለ ነው። በወልዲያ አዲስ ውጊያ አገርሽቷል። በረድ ብሎ የነበረው የወልዲያ ውጊያ ትላንት ምሽቱን በከባድ መሳሪያ ታግዞም ተጀምረዋል። ከተማዋ ተደበላልቃለች። የፋኖ ኃይሎች በወልዲያ የአብይን ጦር እያደባዩት ነው። በደሴ ዙሪያም ውጊያው ተጠናክሮ ቀጥሏል። ፋኖ አዳዲስ ስትራቴጂካዊ ከተሞችን በደሴ ዙሪያ ተቆጣጥሯል። ዛሬም ከባባድ በርካታ የጦር መሳሪያዎችና ወታደሮች በፋ ሰፋኖ በምርኮ ተይዘዋል ይዘዋል። የብልጽግና ጦር እንደ ቅጠል ምረክፏል። ወሎ ላይ እነ ምሬ ምሬ ታሪክ እየሰሩ ነው። ከሁሉ የደረሱኝን መረጃዎች አደርሳችኋለሁ። በሌላ በኩል ጎጃም ላይ ውጥረት ነክሷል። ብልጽግና በጎጃም አዲስ ዘመቻ ጦርነት ሊከፍት ነው። ጀነራል አበባው ጦርነቱን በጎጃም መሬት ወርዶ ይመራዋል በተባለለት በዚህ ዘመቻ የጎጃም አከርካሪን ዘመነ ካሴንና ዝናቡን ገድለን እንሰብረዋለን ብለዋል። በርካታ አጥፍቶ ጠፊ ድሮኖች ባህር ዳር ገብተዋል። በርካታ ቁጥር ያለው የብልጽግና ጦርም ተጭኖ ጎጃም እየገባ ነው። ይህንን ዘመቻ ተከትሎ አርበኛ ማርሸት ፀሐዩም የአማራ ሕዝብ ይህንን የብልጽግና የመጨረሻ ዘመቻ አከርካሪውን ሰብረህ አራት ኪሎ ለመግባት ተዘጋጅ፣ ሲልም አውጇል። ዝርዝር ዘገባ ይዘንበታል። ወዲህ ደግሞ በወሎ የፋኖ ድል በርካቶች ማስካቸው ተገልጿል። የፋኖ ትግል ደጋፊ መሳዮች ማንነታቸው ተጋልጧል። የፋኖን ድል ለህዋትና ለኤርትራ አሳልፈ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 አብይ የኛ መንግስት ነው ብልጽግናናችን ኩብን እያሉ ነው። የብልጽግና ቀንደኛ ሰው ስዩም ተሾመም መከላከያ በወሎ መጠቃቱን አምኗል። እነዚህንና ሌሎች በርከት ያሉ ጉዳዮችን የተመለከተ ሰፊ ትንታኔ ይዘናል። በቅድሚያም እሱን እናንተ ጋር እናድረስ። የፋኖ ኃይሎች መከላከያ ላይ የሰነዘሩት ጥቃት እያነጋገረ ይገኛል። ይህ የፋኖ ጥቃት አደገኝነታቸውን ዓለም እንዲገነዘብ አድርጎላቸዋል። ከራያ ተራሮች ተንደርድረው በመከላከያ ላይ ትንፋሽ የሚያ የሚያሳጣ ጥቃት ነው ያደረሱት። መከላከያ እጅግ ብዙ ቦታ ላይ ተቆርጧል። አስራ ሁለተኛ ክፍለ ጦር ሙሉ በሙሉም ተደምስሳለች። በሰሜን ወሎ እና በደቡብ ወሎ የብልጽግና ኃላፊዎች ተገድለዋል። የመከላከያ አዛዦችም ተገድለዋል። የሚሊሻ ኃላፊዎችም እንደዚሁ ተገድለዋል። አሁን ላይ የፋኑ ኃይሎች ቢሮ ተረክበው እያስተዳደሩ ነው። መዋቅርም እየዘረጉ ነው። ይህ ለብልጽግና ዋጋ የሚያስከፍል ነው። ፋኖዎች እግራቸውን በደንብ እየተከሉ ይመስላል። ከተወሰኑት ውጪ የኦ ኦሮሞ ብሔርተኞች ከብልጽግና ምሽግ ውስጥ ገብተዋል። ከዚህ በፊት ኢትዮጵያዊነት ነው የሚሻለን፣ አፄ ምኒልክ ሊጠሉ አይገባም፣ እንደውም አፄ ምኒልክ የኦሮሞ ባለውለታ ናቸው እያሉም ኢትዮጵያዊነትን ሲሰብኩ የምናያቸው አሁን ከኦሮሞ ብሔርተኝነት ተወሽቀዋል። የሰሞኑ የፋኖ ጥቃት ብዙ ነገሮችን ገልጦም አሳይቶናል። አማራ በግልጽ ሲሰደብ ተመልክተናል። ሆዲ አባውን ብቅል ያውጠዋል ነው ነገሩ። አሁን የአብይ ጠላት የመሰሉ የኦሮሞ ምሁራን ማንነታቸው ተጋልጧል። የኦሮሞ ፖሊ ፖለቲከኞችን እና ምሁራንን ማመን እንደማያስፈልግም አስመስክረዋል። ሁሉም የኦሮሞ ብሔርተኞች አንድ አይነት አስተሳሰብ ውስጥ ገብተዋል ማለት ይቻላል። ከዚህ በፊት የፋኖን ትግል የሚደግፉ መስለው ለካም አማራን ሲሰልሉ ነበር የሚልም አስተያየቶች እየወጣ ነው። ወሎ ላይ የመከላከያ መጠቃትን የሰማው ሸኔም ከነ ሹሩባው ከወለጋ ጫካ ወጥቶ ከመከላከያ ጎን ተሰልፌ ፋኖን ወጋለው እያለ ነው። ሸኔ የኦህዴድ ብልጽግና ዋግንር ነው። ሸኔ የግድያ ማሽነሪ ነው። ወለጋ አማራን እንዲያጸዳ በአብያ አህመድና በሽመልስ አብዲሳ የተቋቋመ የግድያ ማሽነሪ ነው። ምርጥ የተባሉ የፌዴራል ፖሊስና የመከላከያ አዋጊ የአማራ ተወላጆች ሆን ተብሎ ወደ ወለጋ እንዲሄዱ ተደርጎም ሸኔን ውጉ ተብለው የተላኩ የአማራ ተወላጅ አዋጊ ወለጋ ሲደርሱ ለሸኔ በውስጥ መረጃ ይሰጣቸውና ሆነ ተብሎ የአማራ የመከላከያና የፌዴራል አመራሮች እንዲገደሉም ሲደረግ ቆይቷል። ሆነ ተብለው ከተገደሉ በኋላ ከዚያም እነዚህ የአማራ ተወላጆች በውጊያ ላይ ተገደሉ ይባላል። በዚህ ሰባት ዓመት አማራዎች በወለጋም ተጨፍጭፈዋል። ተፈናቅለዋል፣ ብዙም መከራይተዋል። ያንን የሚያደርገው ሸኔ ነው። ብልጽግና በሸኔ ያሳባል። የብልጽግና የዲጂታል ሰራዊት ደግሞ አማራ ሙሾ አውራጅ ነው ሲል ይሰማል። ሸኔ አማራን የሚገድለው አማራ እንዲያለቅስ ነው ለዚህ አታልቅሱ እያሉ አማራ ላይ ሲሳለቁም ሰንብተዋል። ሸኔ የወሎውን ጥቃት ሲሰማ ከነ ጸጉሩ ብቅ ብሎ ጸጉሬን ተላጭቼ ወደ አማራ ወሎ ከመከላከያ ጋር ተሰልፌ እዋጋለሁ እያለ ነው። አማራን ወለጋ ላይ ጨፍጭፎ የተረፈውን ወደ ወሎ ሄዶ ለመግደል ወሎ ልሂድ እያለ ነው። የኦሮሞ ብሔርተኞችም አማራ ከወለጋ ፌስታሉን አንጠልጥሎ መውጣት አለበት እያሉ እየቀሰቀሱ ነው። ፊንፊኔ የኦሮሚያ ነው፣ ስለዚህ ፌስታሉን መውጣት አለበት እያሉም ነው። አማራ በሰፈረበት አካባቢ ሁሉ ጫካውን መንጥሮ አርሶና አደፍርሶም የእህል አይነት በገፍ ያመርታል። የኦሮሞ ብሔርተኞች ይህንን ሲመለከቱ ይቀናሉ። አዲስ አበባና በቅርቡ በክልሉ ሸገር ከተማ በኮሪደር ስም አማራን እያፈናቀሉም ነው። ሰሞኑን የፋና ቴሌቪዥን ጋዜጠኞች እያነጋገሩም ነው። አንደኛው ጋዜጠኛ በመስቀል ደመራ ቀን እንኳን ለኤሬቻ በዓል በሰላም አድረሳችሁ ብሎም የክርስቲያኖችን በዓል ሲያጣጠል ነበር። ሌላኛው ጋዜጠኛ ደግሞ ክርስትናና እስልምናን ሙልጭ አድርጎም ተሳድቧል። ጋዜጠኞቹ ግን ምንም አልተደረጉም፣ አሁንም በስራ ገበታቸው ላይ ይገኛሉ። የኦሮሞ ጸንፈኛ ብሔርተኞች እንደፈለጉ ይናገራሉ፣ ያፈናቅላሉ፣ ይገድላሉም። ማንም የሚናገራቸው የለም። የሰሞኑ የፋኖ ጥቃት ብዙ ነገሮችን ገልጧል። ሶስት ቀን ጸጥ ብለው የነበሩ የብልጽግና የዲጂታል ሰራዊት አሁን ወጣ ወጣ እያሉ ነው። የብልጽግና ደጋፊዎች ኩምሽሽ ማለታቸውን የሚያሳብቁም ብዙ ነገሮችንም ማየት እንችላል እንሰራለን። ናትናኤል መኮንን የተባለ የመከላከያ የክብር አባል የብልጽግና ሁነኛ የዲጂታል ሰራዊቱን የሚያንቀሳቅስ አክቲቪስት ነው። ሶስት ቀን ዝም ብሎ ነበር። ከላይ ከባለስልጣናት ትእዛዝ ተሰጠው፣ የሰሞኑን ጥቃት ብዙ የሚያንቋሽሹ ጽሁፎችን ጻፍ፣ ፋኖ ውጥመዳችን ውስጥ ገባም፣ ፋኖ አይወጣም፣ ከኋላ የኤርትራ ጀኔራሎች አሉ ብለህ የፋኖን ጥቃት አንቋሽ ተባለ። ናትናኤልን በተሰጠው ትእዛዝ መሰረት በፌስቡክ ገጾም ፋኖ እንዴት ይወጣል ብሎ ጻፈ። የማስተያየት መስጫ ኮመንት ላይ የብልጽግና ደጋፊዎች መጨነቃቸውን በግልጽ ጽፈውም ተመልክተናል። እንዴት በዚህ ሰዓት ትጠፋለህ? ተጨንቀን ነበር እኮ እንዴት በዚህ ሶስት ቀን ዝም ትላለህ የሚሉ በርካታ አስተያየቶች በናትናኤል መኮንን ገጽ አስተያየት መስጫ ላይ ተጽፈው ተመልክተናል። ሌላው የብልጽግና ሁነኛ የሚዲያ ሰው ከደህንነት መስሪያ ቤቱ መረጃ የሚጎርፍለት ስዩም ተሾመ ትላንት ስለ ፋኖ አስተያየት ሰጥቷል። ስዩም አይኑን እያፈጠጠ አፉን በእጁ እያባበሰ እንዲህ አለ። ስዩም መከላከያ መጠቃቱን አልደበቀም። በግልጽ ነው የተናገረው። ከመከላከያ መጠቃት ጀርባ የታደሰ ወረደና የኤርትራ እጅ ያለበት መከላከያን አዋርደዋል። ይህ ጥቃት ከሰሜን እዝ ጥቃት ተለይቶ አይታይም ሲል የመከላከያውን መጠቃት አምነዋል። ስዩም ተሾመ ታደሰ ወረደ በቁጥጥር ስር መዋል አለበትም ብለዋል። የስዩም ንግግር የመከላከያ መጠቃትን ቢያምንም በዚህ ንግግር ውስጥ ግን የማደናገር ፕሮፖጋንዳ ነው የተጠቀመው። የመከላከያ መጠቃትን በማመን ፋና አይደለም ይህንን ጥቃት የሰነዘረው የህወሀትና የኤርትራ እጅ ያለበት በሚል የፋኖን ጥቃት ለህወሀትና ለኤርትራ መስጠት ነው። ይህ የስዩም ንግግር ከላይ ከደህንነት ቢሮ የተሰጠው መረጃ ነው። በዚህ በፋኖ ጥቃት ተዋርደናል። መከላከያ እንደተጠቃ ታምናለህ፣ ነገር ግን ጥቃቱን ያደረሱት የህወሀትና የኤርትራ ጀኔራሎች ናቸው ትላለህ። በዚህም በአማራ ህዝብ ላይ ጥርጣሬ እንዲያድርበት ይሆናል። አማራ የመዋጋት ስለንቦና እንደሌለው እንዲያስብ ያደርገዋል የሚል የደህንነት መስሪያ ቤቱ ቤቱ ለስዩም ተሾመ የላከው መረጃ ነው። ይህንን የተመለከተው የፋኖ ቃል አቀባዩና የፖለቲካ ዘርፍ ኃላፊ አስረስ ማረዳምጤም የትግራይ ወንድሞቻችን ጋር ለመተጋገዝ ዝግጁ ነን ሲልም ተደምጧል። ከትላንት ወዲያ ጀኔራል ተፈራ ማሞ መከላከያ ትግራይን የሚያጠቃ ከሆነ እኛም ለትግራይና ለኤርትራ እንደረባለን ሲሉም ተደምጠዋል። አብይ አህመድ ትግራይና አማራም አንድነት ፈጥሮ ማየት አይፈልግም። የጀኔራል ተፈራና የአስረስ ንግግርን አብይ አህመድ ሰምቶ ከነበረ መታመሙ እንደማይቀርም ግልጽ ነው። መከላከያ ሰራዊቱ የደረሰበትን ውርደት መቋቋም አቅቶታል። የድሮን ጥቃቶችን በጦር ጀት ጥቃት አድርሷል። ፋኖ በሚያስተዳድራቸው አካባቢዎች ነው ጥቃቱን ያደረሰው። በጤና ጣቢያዎች ጥቃት ደርሶ ሕፃናት መገደላቸውን ቢቢሲ ሳይቀር ዘግቦታል። የብልጽግና የዲጂታል ሰራዊት በበኩላቸው ፋኖ በድሮንና እና በጀት ሲመታም ሕፃናት ተገደለ እያለ ነው ሲሉም የሐሰት ፕሮፖጋንዳም እያሰራጩ ነው። የፋኖ ኃይሎች ሆኖ የጤና የጤና ባለሙያዎች እንዲሁም የአካባቢው ማህበረሰብ ስልካቸውን ቢጠቀሙበት ጥሩ ነው። ሕፃናት በድሮን ከተገደሉ በስልክ ካሜራ መቀረጽ አለባቸው። ከተቻለ በትልቅ ካሜራ መቅረጽ ያስፈልጋል። ጥቃቱ ከደረሰበት ስፍራ በፍጥነት ሄደው መቅረጽ፣ የተገደሉትን ንጹሐን፣ አዛውንቶችን፣ ሕፃናትን፣ ሴቶችን፣ ብልጽግና የረሸናቸውን፣ በድሮን የደበደባቸውን፣ ሁሉም መቅረጽ አለባቸው። አሁን ዘመኑ ተቀይሯል። በስልክ ቀርጸ ለዓለም ማህበረሰብ እንዲደርሰው ማድረግ ትችላል። አለበለዚያ ዓለም የሚያምንህ የለም። በካሜራ ቅርጽ አብይ ህፃናትን እየጨፈጨፈ ነው ስትል ትታመናለ። ያኔ ዓለም አቀፍ ማህበረሰቡም አብይ ላይ ጫና ያድርጋል። ለአብይ ድሮን በሚሸጡ ሀገራት ላይ ጫና ያሳድራል። አብይ አህመድ ብቻውን እንዲቀርና በዓለም አቀፍ ማህበረሰብ እንዲገለል ይሆናል። የብልጽግና ባለስልጣናትም ይሸማቅቃሉ። የአማራ ህዝብ በበለጠ ትግሉን እንዲደግፍ ያድርገዋል። ፋኖን የሚቀላቀል ወጣቶችም የትየለሌ ይሆናሉ። የድሮን ጥቃት ከ የሚደርስበት ስፍራ ያላችሁ ፋኖች፣ የጤና ባለሙያዎች፣ አካባቢው ማህበረሰብ ስልካችሁን፣ ተጠቀሙበት። አለበለዚያ የሚሰማህ የለም። ዓለም በአይኑ በብረቱ ካላየም የሚያምን ፈጽሞ የለም። እኛ በበኩላችን በሚዲያችን በኩል በተለያዩ ቦታዎች በተለይ በጎጃም አካባቢ በሚንቀሳቀሱ ጋዜጠኞቻችን በበርካታ ጊዜም ብረን የተጨፈጨፉ ንጹሐንን በተለያዩ የሶሻል ሚዲያ ገጾቻችን በተለይ በቴሌግራም ማሰራጨታችን አይዘነጋም። አሁን በቀጥታ ከአማራ ክልል ወዳገኘዋቸው የጦር ግንባር መረጃዎች አልፋለሁ። በቅድሚያም ወሎ ላይ አሁንም ውጊያው እንደቀጠለ ነው። ዘመቻ አባናደውን እንመልከት። በቀጠለው ዘመቻ አርበኛ ደማሊ አባናደው ደገር ከተማ በፋኖ ቁጥጥር ስር ገባች። ሰባተኛ ቀኑን በያዘው ተጋሉ ንጉስ ሚካኤል ኮር ሸዋን ግዛው ክፍለ ጦር በትላንትናው ዕለት ማለዳ ጀምሮ ብርቱ ትንቅንቅ ተጋሉ በማድረግ ደገር ከተማን ሙሉ ለሙሉ ተቆጣጠረ። ሚሊክ እዝ ስር በመደራጀት ላይ ያለው ተወርዋሪ ልዩ ሻለቃ በትላንትናው ዕለት ተንታ አጅባርን መቆጣጠሩም ይታወቃል። ዘመቻው አሁንም በድል ታጅቦ ቀጥሏል። አጅባር ከተማን ጨምሮ በተንታውረዳ በተደረገው ውጊያም 32 የአገዛዝ ወታደሮች ሙትና ቁስለኛ ሲደረጉ ከ15 በላይ የሚሆኑ ደግሞ መማረካቸውም ተነግሯል። ፋኖ በውጊያው ሁለት ብሬንን ጨምሮ ከ30 በላይ ክላሽንኮ መሳሪያ መማረኩ ሲታወቅ ለደሴና ኮምቦልቻ ስትራቴጂክ የሆኑ አካባቢዎችን ከብልጽግና ጽድቶ መቆጣጠሩም ታውቋል። አፋባሃ ምስራቅ አማራ ቀጠና ሚኒሊክ እዝ የልጅያ ሱኮር ቤተ አማራ ክፍለ ጦር፣ የአጼ ቴዎድሮስ ትንፋሽ እንዲሁም የአስቻለው ደሴ ወንድም በአርበኛ እንዳሻው ጌታሁን ዋና ተዛዥነት እና በቢንያም አሞ ምክትል አዛዥነት ምትሃት በሚመስል ፍጥነት ከአምባሰል ተራሮች በመምዘግዘግ በሸሎ ወንዝን በመሻገር በትላንትናው እለት ከጠዋቱ 10 ሰዓት ጀምሮ እስከ ቀኑ 6 ሰዓት የተንታ ወረዳ ታዳጊ ከተሞችን ጨምሮም የወረዳው ዋና መቀመጫ የሆነችውን አጅባርን በመቆጣጠር የክፍለ ጦሩ የመሪዎችን ድንቅ ጀግንነት፣ የተዋጊነትን ቁርጠኝነት የታየበትን ድል አስመዝግበዋል። በዚህ ተጋድሎ በጣም ሰፊ የሚባል ቀጠናን በመቆጣጠር ለደሴና ኮምቦልቻ ወሳኝ ሰፊና ስትራቴጂክ ቦታ እንዲይዙም አስችሏቸዋል። ንስሮቹ በተጋድሎ ከ15 በላይ ምርኮም የብልጽግና ኃይል ሲይዙም 19 በላይ ቁስለኛም አድርገዋል። 13 የብልጽግና ወታደርም ሙቶኗል። ከዚህም በተጨማሪ ሁለት ብሬን፣ ከ30 በላይ ክላሽ እና ሙሉ ትጥቃቸው፣ 2 አርባ ጎራሽ መትረየስ፣ 6 ሱኪ፣ 2 ሰሜን ክላሽ፣ 2 ሴሜኖ ክላሽ በርካታ የብሬን እና የክላሽ ተተኳሽ ብዙ ወታደር ደረቅ ሬሽን በማረግ ተንታን ከነዋና ዋና ከተማዋ በፋኖ ቁጥጥር ስር አስገብተዋል። እንደ ክፍለ ጦሩ የህዝብ ግንኙነት ኃላፊም ፍሳሐ ቀለሙ መረጃ ከሆነ ክፍለጦሩም ጦሩም የተቆጣጠረውን ከተማ ከማረጋጋት ጎን ለጎን ለሌላ ግዳጅ እየተዘጋጀ እንደሆነም ጠቁሟል። ወደ ደሴና ወልዲያ ያልፋለው መከላከያ በትግራይ ጦርነት ወቅት ከነበረው ሰራዊት በብዙ እጥፍ የሚበልጥ ሰራዊት ከመላ አገሪቱ አሰባስቦም ወልዲያ ከተማ ውስጥ ማስገባቱን ነዋሪዎች ገለጹ። ነዋሪዎቹ በገባይ ወታደር ብዛትም ተገርመዋል። የፋኖ ኃይሎች ዙሪያውን ከበብ አድርገው ተፋጠው ይገኛሉ። የድሮን ቅኝት ተጠናክሮ ቀጥሏል። ማምሻውን የከባድ መሳሪያ ተኩስ ትላንት ምሽቱን መሰማት መጀመሩንም የአካባቢው ነዋሪዎች ገልጸውልኛል። ወልዲያ አሁንም እንቅስቃሴ ቆሟል። አብይ አህመድ የወሎ ጦርነት መጥፊያዬ ወይም መዳኛዬ ነው ብሎ ያሰበው ይመስላል። የፋኖ ኃይሎች የተከማቸውን የመከላከያ ኃይል የመበተን ስልት ይጠቀማሉ ወይንስ ፊት ለፊት ይጋፈጣሉ? የሚለውን ነገ ከነጎዲያ የምናየው ይሆናል። እስከዛ ግን አሁን ወልዲያ ላይ ከፍተኛ ጸጥታ ነግሷል። የከባባድ መሳሪያ ድምፅ ይሰማል፣ ነገር ግን ከተማዋ ውስጥ ጸጥታው ነግሷል። ምንም አይነት እንቅስቃሴ የለም። ትምህርት ቤቶች ተዘግተዋል። ቢሮዎች ስራ እየሰሩ አይደለም። ባጃጆችም እንቅስቃሴ አቁመዋል። ወደ ደሴ ስናልፍ ደግሞ ደሴ ከተማ የአብይ ወንበር ጠባቂ የጦር ቤዝ ከመርሆ ግቢ ከፍ ብሎም ባለው ሬዲዮ ጣቢያ አካባቢ መሆኑ ታውቋል። እናም በተጨማሪ መርሆ ግቢ ሙሉ በሙሉ ትምህርት ተዘግቶ የጦር ካምፕ መሆኑንም ደርሰንበታል። በማንኛውም ሰዓት የሚፈጠረው ሁኔታ ስለማይታወቅ ማህበረሰቡ ይህንን ታሳቢ በማድረግ ጥንቃቄ እንዳይለየውም ስንል ጥሪያችንን እናቀርባለን። ሙሉ ለሙሉ ደሴ በፋኖ ከባ ውስጥም ትገኛለች። አሁን በቀጥታ ወደ ጎጃም አልፋለሁ። ጎጃም ላይ ከባድ ነገር ተሰምቷል። ብልጽግና ዘመነ ካሴንና የጎጃም ፋኖን ለመደምሰስ አዲስ ዘመቻ ሊጀምር ነው። በጎጃም ቀጠና በርከት ባሉ ቦታዎች ላይ የመከላከያ ሰራዊቱ ትላንት አመሻሽ ጀምሮም ጓዙን እየሸከፈ እንደሆነና ሸክፎም እየተንቀሳቀሰ ያለ ኃይል እንዳለ የሚዲያችን ምንጮች ገልጸዋል። ይህ ኃይል ጓዙን የሚሸክፈውና የሚንቀሳቀሰው የቴሮስ እዝ የእዝ ከፍተኛ አመራር የሚገኝበት በተለ አርበኛ ዘመነ ካሴ ላይ በበርካታ አቅጣጫ ከበባ በመፈጸም ያለውን እግረኛ ሜካናይዝድ ኃይል እንዲሁም አየር ኃይል በማሰለፍ የማጥቃትና የቴዎድሮስ እዝን አከርካሪ መስበር የሚል ዕቅድ አቅዶም እየተንቀሳቀሰ ነው። የአሁኑ ኦፕሬሽን ለየት የሚያደርገው በርካታ አጥፍቶ ጠፊ ድሮን የአሁኑ ኦፕሬሽንን ለየት የሚያደርገው በርካታ አጥፍቶ ጠፊ ድሮኖች ለማሰማራት ባህር ዳር አስገብተዋል። ኦፕሬሽኑንም ጄኔራል አበባው ታደሰ ይመረዋል ሲሉም የውስጥ ምንጮቻችን የገለጹ ሲሆን ሁሉም ጦር በተጠንቀቅ እንዲቆምና ራሱን ከምድራዊና አየር ኃይል የሚጠብቅበትን መንገድ ከወዲሁ እንዳዘጋጅ ምንጮቻችን ለሚዲያችን በላኩት መረጃ ገልጸዋል። ይህንን ተከትሎም አርበኛ ማርሸት ፀሐዩ ከዚህ ጋር በተያዘም አንድ ጽሁፍ አጋርቷል። እየሰበሰብክ ብታመጣው እንደ ጨጓራም እናራግፈዋለን በማለት ይጀምራል። የአርበኛውን ጽሁፍ እንደሚከተሉ አነበዋለው። ወደ ጎጃም መከላከያ በሰፊው እየገባ ነው። ከዚህ በተጨማሪም ብዛት ያላቸው አ ፍቶ ጠፊም ትናንሽ ድሮኖች ወደ ባህር ዳር እየገቡ ነው። ይህንን ኦፕሬሽን ጄኔራል አበባው የሚመራው የድሮን አስተኳሽ ተንቀሳቃሽ ዲቫይዘሮች ጎጃም ውስጥ ገብተው ስምሪትም እየተጠባበቁ ነው። ፋኖች በሚንቀሳቀሱበት አካባቢ ከቦታው መረጃ ለመከላከያ የሚያደርሱ ኢንፎርማንትስ በበቂ ሁኔታም ተዘጋጅተዋል። ይህ የአሁኑ ከዚህ ቀደም ከነበረው በአይነቱም ለየት ያለ ነው። የአብይ አህመድ የመጨረሻው የጣረ ሞቱ ሙከራ በሀገሪቱ ያለውን እግረኛ ሙሉ በሙሉ አየር ኃይል ሙሉ በሙሉ መካናይዝድ ሙሉ በሙሉ በማስገባት ውጊያ ለመክፈት እየተዘጋጀ ነው። በአሁኑ እውቅድ ህዝቡን ምታ፣ ግደል፣ ዝረፍ የሚል የቀጥታ ስምሪት ተሰጥቶታል። እኛም እየጠበቅን ነው ነው ተጨማሪ ሰራዊት ተጨማሪ መሳሪያ ተጨማሪ የሎጂስቲክ ተጨማሪ ሎጂስቲክ በርካታ ይዞልን እየገባ መሆኑ ግልጽ ነው። መላው የአማራ ህዝብ፣ መላው የአማራ ፋኖ አዲሱንና የመጨረሻው ነው የብልጽግና ወረራ ለመመከትና አከርካሪውን ሰብሮ አራት ኪሎ ለመግባት እንድትዘጋጅ ጥሪ እናቀርባለን ሲል አርበኛ ማርሸ ፀሐዩ ከዚህ ጋር በተያዘ በአወጣው መረጃም ገልጿል። ይህ በእንዲህ እንዳለ ደግሞ አሁን በደረሰኝ መረጃ በቀጣይ በዚህ በመጪው ጥቅምት ወር ማለት ነው መከላከያ ሰራዊቱ በአማራ ክልል የሚኖረውን የኃይል ስምሪት መረጃው፣ ደርሶኛል። አንደኛ ወሎ ቀጠና ላይ ላሊበላ ላይ ማዕከል ያደረገ ማዕከላዊ እዝ ሁለት ኮሮች ያሰማራል። ኮምቦልቻና ከሚሴ መካከል ማዕከል ያደረገ አዲስ የሚቋቋም በሜጀር ጀነራል ግዛው ኡማ የሚመራ አዲስ እዝም ይሰማራል። ወልዲያ ማዕከል ያደረገ ሰባተኛ ሰሜን ምስራቅ እዝ አንድ ኮር ይሰማራል። ጋሸና ማዕከልን ያደረገ አራተኛ መካናይዝድ ብርጌድም ይሰማራል ተብሏል። ሸዋ ላይ ደግሞ ልዩ ዘመቻ እዝ በከፊል፣ ደቡብ እዝ አንድ ኮር፣ ስድስተኛ እዝ አንድ ኮር፣ የባህር ኃይል ኮማንዶ፣ ሶስተኛ መካናይዝድ ከአዋሽ በድጋፍ ሰጪነት ሶስተኛ መካናይዝድ ከአዋሽ በድጋፍ ሰጪነት እንደሚሰማሩም የውስጥ ምንጮች ገልጸውልኛል። ጎጃም ላይ ደግሞ የምዕራብ እዝ ሁለት ኮሮች፣ ምስራቅ እዝ ሶስት ኮሮች፣ ስድስተኛ እዝ ሁለት ኮሮች፣ የልዩ ዘመቻ እዝ ኮማንዶ አንድ ክፍለ ጦር ሰባተኛ መካናይዝድ ብርጌድ በድጋፍ ሰጪነት እነዚህ በአጠቃላይ ጎጃም ላይ ይሰማራሉ ተብሏል። በሌላ በኩል ጎንደር ላይ ደግሞ ሰሜን ምዕራብ እዝ ሙሉ በሙሉ በእከር ላይ ማዕከል ያደረገ ሜጀር ጀነራል አድማሱ አለሙ የሚመራው አዲስ የሚቋቋም እዝ አምስተኛ መካናይዝድ ድጋፍ ሰጪ ብርጌድ የሚሰማሩ ይሆናል ተብሏል። ስለዚህ የአማራ ፋኖ ኃይሎች ከወዲሁ አንድነት ፈጥረው ይህንን ኃይል ሊመክቱ ይገባል። እንግዲህ አድማሽ ተመልካቾች፣ በተለይ ጎጃም ላይ እንደሰማችሁት ነው። አገዛዙ ከፍተኛ የተባለ እስከዛሬ ታይቶ የማይታወቅ ዘመቻ ለመክፈት ነው ያሰበው። ጀኔራል አባው ታደሰም መሬት ላይ ወርዶ ይመረዋል የተባለው ይህ ዘመቻም የአጥፍቶ ጠፊ ድሮኖችም ታግዞ የሚደረግ እንደሆነም ተነግሯል። ስለዚህ የፋኖ ሀይሎች ኮዲሁ ራሳቸውን ሊያዘጋጁና ና ጥንቃቄ ሊያድርጉ ይገባል። አንድነቱም የግድ ያስፈልጋል። ምክንያቱም እንደዚህ ያለውን ሀይል በአንድነት ካልተመከተ ለብቻ ሆኖም መታገል ከባድ ስለሆነ አፋባሀ ና አፋሀድ አንድነት ፈጥረው ወደ አዲስ አበባ የሚያደርጉትን ጉዞም ሊያፈጥኑ ይገባል ሲል ሚዲያችን ምክሩን ያጋራል።